ኤርትራዊ ነሽ ብያለሁ ኤርትራዊ ነሽ። እኔ ከእግዚአብሔር ውጭ በጠንቋይ በኮከብ ቆጠራ ምናምን አላምንም። እኔና ኢትዮጵያ እጃችንን ወደ እግዚአብሔር ስንዘረጋ ነው የሚያምርብን የሚል ጽኑ እምነት አለኝ። ለዚህም ነው በሕፃንነቴ ወደ ሰፈራችን እየመጣ መዳፍ አነባለሁ ለሚለው ሰውዬ በመጣ ቁጥር መንደርተኛው እየተንጋጋ መዳፉን እንደ መጽሐፍ ሲያስነብብ እኔ እንዲች ብዬ እጄን አስነክች አላውቅም ነበር። አንድ ቀን ግን ተስቶኝ እጄን ዘረጋሁ። አትፍረዱብኝ ጓደኞቼ ምን አለበት፣ እኛ ሁሉ መዳፋችን እያሳየን አይደል? የአንተ እጅ ይለያል? ምን ታካብዳለህ አካባጅ፣ ምናምን ሲሉኝ እየቀፈፈኝ እጄን ዘረጋሁ። ልክ ከትምህርት ቤት ስንመለስ ነው መንገድ ላይ ያገኘ ነው ሰውየውን። ስፈራ ስቸር እሺ ብዬ የግራ እጄን መዳፍ ዘረጋሁ። ሰውየው መዳፌን ትክ ብሎ ለረጅም ደቂቃዎች ሲመለከት ቆየና ራሱን በአድናቆት ነቅንቆ እንደ ማፏጨት ቀጠው ማካበዱን ለተመለከተው ወደፊት ሳድግ የተባበሩት መንግስታት ድርጅት ዋና ጸሐፊ እንደመሆን መዳፌ ሹክ ያለው ነበር የሚመስለው። እሱ ግን ኮስተር ብሎ ስድስት ልጆች ትወልዳለህ አለኝ። ከማን አልኩ ቸኩዬ። እንደገና መዳፌን በትኩረት አየና ኤርትራዊ ናት። ያውም መሀል አስመራ ቤተ መንግስቱ አጠቀብ ፓውበት ጸጉሯ ወገቧ ላይ ነው። ጠይ ማሳ መሳይ እረ እንደውም ማሳ መብላት ትወዳለች። ቁመቷ ረጅም፣ ሳቂታ፣ ሳዋ ወታደራዊ ሥልጠናም ሳሰለጥን አትቀርም አለና ቆጣ ብሎ ስማ አለኝ እ የፈለገ ብትፋቀር ከዛች ኤርትራዊ ውጭ ከሌላ ሴት ጋር ፍቅር አይሳካልም። እንዳትደክም ብሎ ማስፈራሪያ ጨመረበት። ሰውየው መዳፍ አንብቦ አስር ሳንቲም ይቀበላል። እኔ ግን በዚህ ምስራች ተነሽጬ ስሙን ያሻርኩት ስሙን ሆና አየት ሲያደርግ የለቀቀውን እጄን መልሶ አፈፍ አደረገና እንደ ስብሰባ ሌላው ብሎ ቀጠለ። ሌላው ስድስት ልጆች ትወልዳለህ አለ አልኩ አይደል፣ ሁለቱ ዶክተር፣ ሁለቱ ኢንጂነር፣ አንዱ አንዱ ዶክተር ኢንጂነር ይሆናል አለኝ። አንዱስ አልኩት። የአምስቱ ንጣፍ አንታ ብቻ ነግሮኝ ዝም በማለቱ ቆንጆ ሴት ማግባት ችግሩ ይሄ እኮ ነው። አንዱ ልጅ በአንተ ይጠራ እንጂ ያንታ አይመስለኝም። መዳፍ ላይ ያለው መስመር ትንሽ ወደ ግራ ጠምዘዝ ብሏል። ምንጊዜም ወንድ የግራ ጎረቤት ካለ ተጠንቀቅ ብሎ ገና ምኑም ሳይያዝ በቅናት ለኮሰኝ። ይኸው እስካሁን ፍቅር ላይ ቀናተኛ ነኝ። በግራዬ በኩል ወንድ ሲቆም ራሱ ደሜ ይፈላል። ለምን ታክሲ ፌርማታ አይሆንም? ወንድ በግራዬ ሲቆም ይቀፈኛል። ው እንደ እኔ ቀናተኛ ወንድ የለም። ቅናቴ እንደ ሳት ነው። ያፈቀርኳትን ልጅ እንኳን ሌላ ወንድ ነፋስ ሲነካት ነፋስ ላይ ቦክስ የምሰነዝር ቀናተኛ። በስማ ቅናቴ። አንድ ሰሞን ጓደኛ የነበረች ልጅ ወዳ ነው እንዴ ውይ አብርሽ፣ የግማሽ ወንድ እንትንና የአስር ወድ ቅናት ነው የሰጠ አለችኝ። እንደዛ ብላኝ ሄደች። ሄደች ጥርግ ትበል እና ጠዋት፣ ስንት ስራ እያለብኝ ወንዳ ወንድ ልባ ድርስ ለመባል ቁጭ ብዬ ማደር አለብኝ እንዴ? ሁ ግን አሁን ማን ጋር ትሆን እቀናለሁ፣ ሳስባት መዳፍ አንባቢው መዳፌን ካነበበልኝ ከብዙ ዓመት በኋላ የመጀመሪያ ፍቅር ጨመደደኝ ነው የሚባለው። ክፉኛ ነበር ፍቅር የያዘኝ። ያንን ፍቅር ለጠላቴም አይስጠው። በስማብ እንዴት እንዳፈቀርኳት ደግሞ። ልክ መዳፍ አንባቢው እንዳለው ቁጭ፣ ራሷ ጸጉሯ ወገቧ ላይ ነው፣ ጠይም አሳ መሳይ አሳ በፍቅር የምትወድ ቁመቷ ረጅም፣ ሳቂታ። አብርሽዬ ስትለኝ ስሜ አሁን ገና ታጥቦ እንደወጣ ወርቅ ያብረቀረቀ ይመስለኛል። ቅዳሜ ከተቀጣጠረን ሐሙስ ቀጠሯችን ቦታ ሂድ ሂድ የሚለኝ ነገር ነበር። ወይ ፍቅር እና በፍቅር አብደን ድፍን አንድ ዓመት ስንቆይ፣ ይግረማችሁ፣ ብሔርሽ ምንድን ነው፣ የት ተወለድሽ፣ ማንሽ፣ ወዴት ነሽ ብዬ አላውቅም? አንድ ቀን ነው ድንገት በወሬ ወሬ የአርባ ምንጭ ልጅ ነኝ አለችኝ። አይደረግም ብዬ ዘልይ የተነሳሁና አፍጥጬባት ቆምኩ። ግራ ገብቷት፣ ምን ነው አብርሽዬ፣ ችግር አለ እንዴ አለችኝ። ሳቋም መጥቶ ነበረረ ምን አባቴ ልበላት? ያ መዳፍ አንባቢ ያለኝ ሁሉ ትዝ አለኝ። ቅናት በመላ አካሌ ሲሰራጭ ተሰማኝ። በደም ስሬ ውስጥ ዳጣ የሚፈስ ሚጥሚጣ የሚንቆረቆር መሰለኝ። አርባ ምንጭ ስትለኝ አርባ የሚጥሚጣ ምንጭ በመላው ሰውነት የፈለቀ መሰለኝ። ተንገበገብኩ። ስድስተኛው ልጅ ወይኔ፣ ስድስተኛው ልጅ ምን ልጁ ብቻ ኤርትራዊ ካልሆነች አይሳካም ብሏልኩ። ተበላሁ መቼም መልኳን ሳቋን ሁሉ ቁጭ አድርጎ አሳ መውደዷን ሁሉ ተንብዮ ሌላው ነገር ይሳሳታል ማለት ዘበት ነው። ወይ ነዶ፣ ወይ ስድስተኛው ልጅ። ምናልሽ ፍቅር፣ እርግጠኛ ነሽ የአርባ ምንጭ ልጅ ነሽ? እባክሽ አይደለሁም በይ አልኩ በጭንቀት አራሳ ምሬ ኔ። ያውም መሃል አርባ ምንጭ ኩል በመሰለ ውሃ ታጥቤ የአሻሶ ሾርባት ጠጥቼ ባሳሾ ጥርሴን ፍቄ ያደግኩ የአርባ ምንጭ ልጅ ብላይን ኮራለች፣ እናረፈችዋ። ይችን ይወዳል አብርሃም። ስሚ፣ ካሁን ጀምሮ ኤርትራዊ ነሽ። ምን? አዎ፣ ኤርትራዊ ነሽ። አሳ ከናፈቀሽ እዛ ምጽዋ ምናምን አለልሽ። መሃል አስመራ ቤተ መንግስቷ አጠቀብ የተወለድሽ እንደውም ሳዋ ወታደራዊ ስልጠና የሰለጠንሽ ኤርትራዊ ነሽ ብያለሁ። ኤርትራዊ ነሽ ይህን ትክዥና፣ እንጋደላለን። በግርምት ስትመለከተኝ ቆይታ ኮስተር ማለቴንና አይኔ በብስጭት መቅላቱን ስትመለከት እናቴ በል እንዳታሳፍሰኝ፣ ብላ ቦርሳዋን አንስታ ከሩጫ ባልተናነሰ ፍጥነት ከአጠገቤ ጠፋች። አሯሯጣ ራሱ ሳዋ ወታደራዊ ስልጠና የወሰደች ነበር የሚመስለው። በቅ አልተመለሰችም። ደግ ሆንኩ እኔና ኢትዮጵያ እጃችን ወደ እግዚአብሔር ብቻ መዘርጋትን የሚያምርብን ብዬ ነበርኩ። ይኸው እጄን በእጄ